እንዴት አላችሁ? እስኪ እንዳው በተቻለ መጠን ይህንን የቀጥታ ስርጭት ብዙ ሰው ጋር እንዲደርስ ሁላችሁም ሼር በማድረግ ብትተባበሩ በጣም ደስ ይለኛል። እንግዲህ ያው በዚህ ሁለት ቀን ውስጥ የመን ላይ እየሆነ ያለው ነገር ሁላችሁም እየተከታተላችሁ ነው ብዬ አምናለሁ። እኔ በትናንትናው ምሽት ስራዬ ብዬ የየመን ሶሻል ሚዲያዎች ሁሉ ቼክስ አደርግ ነው ያመሸሁት እና በጣም የሚገርማችሁ ነገር አይደ ነው። ምናልባት የመኖች በታሪክ እንዳሁኑ የተቆጡበት ጊዜ ይኖራል ብዬ አስቤ አላቅም። ምክንያቱም በጣም የተለየ ቁጣ ነው በጣም ምናልባት ብዙዎቻችሁ ቪዲዮዎቻቸው ቪዲዮዎቻችሁ ላታዩት ትችላላችሁ ላይደርሳችሁ ላይ ደርሳችሁ ይችላል። እኔ ግን ሶስት አራት ሰዓታት የየመን ሚዲያዎች በስነ ስርዓት እያንዳንዷን ነገር ቼክ ሳደርግ ነው ያመሸሁት ትናንት ማታ ማለት ነው። በጣም ኃይለኛ ቁጣ ነው ያለው። ዛሬ ሙሉ ቀንም እየተደረገ የዋለው ነገር በሚዲያዎቻቸው እየተከታተልኩ ነው። በርካታ ኢትዮጵያውያን እየታፈሱ ነው። ታፍሰው ትላልቅ መኪናዎች ውስጥ እያስገቡ በአንድ ላይ ወደ ኋላ ወደ ሀገራቸው እንደሚሸኙዋቸው ነው እየተናገሩ ያሉት። ነገር ግን ምንድን ነው የመኖች በዚህ ደረጃ ኢትዮጵያውያን ላይ እንዲቆጡ ያደረጋቸው ነገር ምንድን ነው ካልን እንደምታውቁት እንግዲህ ላለፉት 20 30 ዓመታት ማለት ይቻላል የመኖች በጣም የዋህ ናቸው፣ በጣም ደግ ህዝብ ናቸው። ሰው አክባሪ ናቸው። ሀበሻው ስደተኛው ሀበሻው፣ ሶማሊያው መንገድ ሲጓዝ ጠርተው፣ በተለይ ከ15 አመታት ከ12 ከ15 አመታት በፊት የነበረውን ነው ሞር የመን ከጦርነቱ በፊት የነበረችበት ጊዜ ላይ ጠርተው፣ መንገድ ጠርተው፣ እቤታቸው አሳርፈው ምግብ አብልተው ውሃ፣ ቀዝቃዛ ውሃ ሰጥተው መንገድ በመኪናቸው ሸኝተው አቅጣጫ አሳይተው ነው የሚሸኙ። በጣም የተባረኩ በጣም የዋህ ደግ ህዝቦች ናቸው የመኖች። እኔ በደንብ ስለማቃቸው ነው ይህንን እያልኩ ያለሁት።